እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው ነው እንጂ ምን የሚለውን አይረሳንም የሚለውን እንኳን እኔና እናንተ ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማውን እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ። እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽ ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና ሚለው ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳዊ ከዚህ ጋር አብሮ ነው የሚሄደው። እኔ ከአንተ ጋር እሄዳለሁ አሳርፍህማለሁ የሚለው። ለዚህ ነው ወገኖቼ፣ የእግዚአብሔር ሰዎች ስንሆን፣ እመኑኝ፣ እግዚአብሔር ብቻውን የተወ ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየርም በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላለኝ። እና ምጠብቀሃለሁ ንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል። እና ምጠብቀሃለሁ ንበለው። እና ምጠብቀሃለሁ ንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር አንተና እኔ አናውቀው። እና ምንጠብቀዋል፣ ተጠብቀው አለ። እስኪ የዛን ቃና ዘገሊላን ላስታውሳችሁ! ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ አስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው ተዉት እንጂ ያ ጊዜ ጊዜ ገና አልደረሰም። ያለውን ጊዜ ጠብቁ እንጂ ወጣቶች፣ ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት፣ ግድ የለም። አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም። የእኔ መናኛ ይለቅና የአንተ ጣፋጭ ይቀጥል። ጠብቃሉ በሉት፣ ጠብቃሉ በሉት። ግድ የለም። የእኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ ያንተ ጋን ይታጠብ። ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወራለ። ጠብቅ። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች። ይታወቅ ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አሰ ከብርሃኑ በፊት ጨለማ መኖሩ የዘ ፍጥረትን መጽሐፍ ጥቂት ገጾች ገና እንዳነበባችሁ ቀንና ለሊት ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ ወጣቶች፣ አትደንግጡ፣ አትሽቡ፣ አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቃለሁ፣ ጣፋጩ እስኪመጣ እጠብቃለሁ። መጠበቅ ማለት እኮ ጠብቁት፣ አትጣደፉ ጠብቁት አትፍጠሩ። እግዚአብሔርን በማናቸውም ነገር አትቅደቡ። ጌታችን እስ አትመለከቱት። መጀመሪያ እኮ ያመጣው ህማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አሰብ። የሚቀድመው ህማም ነው የሚቀድመው ፈተና ነው የሚቀድመው መከራ ነው። እስራኤል እንኳን ከግብፅ ሲወቱ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪዘ ውልቅናንብቡ የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ አስራ ሁለት የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነውን ያስጠብቀ እናስ፣ ጠብቁት ጠብቁት። ሶስተኛ ነገሬን ለማሳጠር ሶስተኛ የሰማችሁ ይ ሶስተኛ ከሶስተኛው በፊት ያለ ጊዜዋ አንዲትን ጫጩት እንቁላሏዋል ያለ ጊዜዋ ብትሰብሩት ጊዜ ወፏ ትበራለች። ጫጩት መትሆን ትመስላችኋለች? ምንድነው እምትሆን ታቆማለች። ያለ ጊዜዋ ትስብሩት እንጂ እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው። ወገኖች እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሀዘኗን የምታመጣው። መጀመሪያ ሳቋን፣ ከዚያ ለቅሶዋን የምታመጣው። መጀመሪያ ሱሷን ከዛ በሽተዋን ነው የምታመጣው። መጀመሪያ ጌጧን ከዛስ ከዛ መማቋን ነው የምታመጣው። መጀመሪያ ሜካፑን ከዛስ ማድያቷን ነው የምታመጣው። እያየናት አይደል ዓለም እንደዚህ። እግዚአብሔር ግን እንደዚህ አይደለም። እናስ እንጠብቀሃለሁ ጠብቀሃለሁ። ሶስተኛው ሶስተኛው ነገሬ ሁሉ ሁሉም ነገሬ ተቃራኒ እንኳም ቢሆን ልጠብቅህን በሉት እስኪ ስ ቢሆን ልጠብቅህ አዎ የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን እየሰማችሁ ይ እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም ልጠብቅህን አዎ ጠብቀው እያሳለፍኩት ያለሁት ህይወት እኮ የሚገባኝን ህይወት እኮ አይደለም ልጠብቅህን አዎ ጠብቀው ያ ቃል ኪዳን ከወዴት ነው ያለው ብላት ነዝንዘው ጠብቀው መጠበቅ ማለት ነው። ተቃራኒም ቢሆን ጠብቀውታል እኮ እንደማ ልጠብቅህ፣ እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ። ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ፣ እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። አላማ ያደለማ እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ፣ የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ እኔ አለ። ለምንድን ነው እምታገቡት? ጽድቅ እልትፈጽሙ ነዋ። ለምንድን ነው እጮኛ እምትይዙት? ጽድቅ እልትፈጽሙ ነዋ። ለምንድን ነው ቤተሰብ እምትመሠርቱት? ድህነታችሁን ለመፈጸም ነዋ? ቅዱስ አትናቴዎስ ሁለቱ የህይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ። ልናገባም ላናገባም እንችላለን። ልንወልድም ላንወልድም እንችላለን። በምድራችን ላይ ብዙ ነገሮች እየኖርን ያለነው እርግጠኞች አይደለን። በአንድ ነገር ግን እርግጠኛ ነን። በምን ሟቾች በመሆናችን። አንድ ሊቅ ምን ይላል? በዕለተ ፍት በፍርድ ቀን የሚገጥመት መልካም ይሁን ክፉ አሁን አይታወቅም ይላል። በእርግጠኝነት የታወቀ ነገር ቢኖር ሟቾች መሆናችን ነው ይላል። ክርስቲያኖች፣ እዚህ ጋር አንድ ቁም ነገር መዘን እንውሰድ። ብዙዎቻችን መከራ እየበላን እየደከምን ያለነው እርግጠኛ ላልሆነው ነገር ነው። እርግጠኛ ለተሆነውስ መሞታችን ዝግጅት እያደረግን አይደለም። እርግጠኛ ለሆነውስ በእግዚአብሔር ቀን በፍርድ ቀን በልዑል እግዚአብሔር ፊት ስለመቆማችንስ እየተዘጋጀን አይደለም። እርግጠኛ ላልሆነው ነገር ግን የማንበላው መከራ የለም። ግን እርግጠኞች አይደለንም በእርግጠኝነት የታወቀው ነገር ቢኖር እቺን ምድር መሰናበታችን። እግዚአብሔር ቀን አለው፣ የተዋረደውን የሚያከብርበት የአላዛር ቀን ይመጣል። ያልቋችሁ የወላችሁ ያቺ ቆስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸገው ነው ወይም እንዳላለ አላዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አላዛርን ስደድልኝ አይለው መሰላችሁ? እንዳለቀስቃትቀርማት ክርስቲያን ተበረታ ሳታቁረ መርም ቀኖር እግዚአብሔርን ካልሰደብ አላሳ እኔ በጽድቅ እየኖር በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ እንዳለቀስክ አትቀርም። ትስቃለ እንደተተው ካልቀርም ትከበባለ። አንድ ቀን የሚያገኘን አምላክ አንድ ቀን የሚያወጣን አምላክ። በድካም አብዝት በጉስቁልና አብዝት ኃጢአት አብዝት ለጥን ሊሆን ይችላል። እንዳትርሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ